የአምስት መቶ ሸይጣኖች እና ጂኒዎች ኃላፊ ነኝ። እኔ ክፍለ ሀገር ላይ አንድ ትራፊክ መንገድ ላይ ጫንኩትና የሄድኩ እያለ እኔ ሙስሊሞችን በጣም ወዳሉ አለኝ። የሆነ ኪታብ አቅርቼ እየወጣው እስላማዊ አለባበስ እንደዚህ ለብሼ ነበርና ሙስሊሞችን በጣም ወዳለሁ። ሀገረ ሰላም ነው ያደግሁት ከሙስሊሞች ጋር ነው ያደግኩት ምናምን ብሎ አለኝና ግን እንደው በጣም የምፈራው ነገር እንደው ድግምት ላይ ብቻ አለኝ። አላወቅምና ነው ክቡር ትራፊክ እኛ ሙስሊሞች እኮ ድግምት የሚሰራ ሰው ከተገኘ አንገቱ ይውረድ እኮ ነው የሚለው ሃይማኖታችን። ያንተ ሃይማኖት እንደዛ ይላል አሉት። አይ እስልምና ሃይማኖት ብቻ ነው ሲሕር ወይም ድግምት ጋር ግንኙነት ያለው። ድግምት የሚሰራ ሟርተኛ አንገቱ ይውረድ፣ ይቆረጥ የሚለው ኢስላም ብቻ ነው። በነገራችን ላይ አሁንም ሳሂሮች እርጉምና የከፋ ሳሂር ካልሆነ በስተቀር የሆነ ነገር ሟርት ስራልኝ ብሎ ቢሄድ አንድ ሰው ሁለት እድሎችን ይሰጠዋል። መጀመሪያ እንዲህ ነው እንዲህ ነው እንዲህ ነው፣ እኛ መቼም ሪዝቃችን ስለሆነ፣ ስራችን ስለሆነ አንዴ ስለገባንበት ችግር ሆኖብን ነው ምን ሠራው ስለዚህ ባትሰራው ይሻለሃል፣ ከእምነት ያስወጣሃልና ጀሀነም ያወርድሃልና ምናም ብለው ያስተምራሉ። ትንሽ የአቅላቸው ጥሩ የሆኑ ሳሂሮች፣ ኃላፊነት የሚሰማቸው ድግምተኞች ያስተምራሉ። እምቢ ካለ አስብህበትና ይሉና ይመልሱታል። ከዚያም ሁለተኛ ዙር ሲመጣ አሰብክበት ይሉትና አሁንም አስብበት ብለው ይሉታል። በሶስተኛው ዙር ላይ እምቢ ብሎ የመጣ እንደሆነ ይሰሩና ይሰጡታል። ኬታወክ በሉ በምን አወክ በሉ። በአንድ ወቅት የሆነ ሩቃ በቤተሰብ አካል ላይ የቀረው አችለኝም አትልፋ አለኝ። ይናገራሉ አይደል? ሩቃ የምትቀሩት ሰዎች ታቃለ። አትችለኝም ና አትልፋ አለ። ኢንሻላ እችልሃለሁ አልኩት። ይልቁኑ ብንስማማ አይሻልም? አለ። የምትፈልገውን ላርግልህ እንስማማ አለ። እኔ ምንም አልፈልግም አልኩት። እኔ እኔና አንተ ይልቁኑ እንስማማ። እንዴት ነው ማልችልህ? እኔ ስቀራ እሱም ይቀራ። እንዴት ነው ማልችልህ አልኩት። ሾፍ ሀቢብ፣ እኔ ቁርአን ሓፊዝ ነኝ አለ። ስሜም አብድልዓዚዝ ይባላል። ጅኒ ነው የአምስት መቶ ሸይጣኖች እና ጂኒዎች ኃላፊ ነኝ። ሼህ እገሌ ጋር ቀራ ነበር አለኝ። የሸክ ነገረኝ፣ የሚቀራበትን ሀገር ነገረኝ። አካባቢውን መንገር አደብ ስላልሆነ ነው። ሼክ አገሌ ጋር ኪታብን ቀራ ነበረ። እሳቸው ሲሞቱ ተበተንን። ስንበተን ደግሞ ድግምተኛ አገሌ አገኘናል። ያንን ድግምተኛ አገሌ ብዬ ብነግራችሁ ከዛ አካባቢ የመጣችሁ ሰዎች ታውቁታላችሁ። አደብ አደለም። ቤተሰቦቹ ምናምን ካሉ ቃል በመሰባበር ስለሚሆን ቢኮዝ ሚዲያ ነውና አላኩል ሀል ያ አገኘንና ሰበሰበን፣ ወደ እኛ አለ ወደ እነሱ እያገለገልን ሆነ። እኛ የምንላከው አስቸጋሪ ነገር ካለ ለማስፈጸም ብቻ ነው ሆነ የምንላከዋለ። ታዲያ ስለው የላከውን ሁላ እየመለስክበት ስታስቸግረው፣ በአራተኛ ዙር እኔን የላከኝ እንዳስፈጽም ነውና እኔን አችለኝም አለ። ለምሳሌ እገሌንና ገሌን ታስታቃለህ? እገሌንና ገሌን የገደልኩት እኔ ነኝ። እገሌንና ገሌን በመኪና ያጋጨሁት እኔ ነኝ። እገሌን እንደዚህ ያደረገ የገለልኩት እኔ ነኝ። እማቃቸውን ሰዎች ነገረኝ። እገሌና እገሌንና ገሌን በሞተር ሳይክል ሲሄዱ እንደዚህ እንደዚህ አይነት ቦታ ላይ ተጋጭተው አልሞቱም? አዎ፣ እኔ ነኝ በሲኑ ያስገጨኋቸው። ምን አማለ አቃቸዋለሁ እነዛን ሰዎች ደግሞ። ስለዚህ አችለኝም አለ። አሁን ቆይ፣ እስቲ እኔና አንተ ቋውን እልሁን ተውና እንግባባልኩት እንትኑ ፊክራው እንዲኖራችሁ እንድትገነዘቡ ስለፈለኩ ነው እዚህ ውስጥ ምገባው እስቲ አሁን እኔ እና አንተ እንግባባ እንዴት ነው የምሰሩት አሰራሩ እንዴት ነው የሸኻችሁ አሰራር እንዴት ነው ሸኽ ገሌስ እንዴት ነው የሚሰራው ብዬ እማቆ ሌላ ሸኽ ነበረ ሁለት ሳሂሮች አሉ እማቃቸው እዛ መንደር ላይ አስቸጋሪ ሆኖ ሁለቱም ሳሂሮች ይልካሉ መልሳሉ እና እስቲ እንዴት ነው አሰራራቸው ንገረኝ አልኩ። በክፋት ረገድ ላይ እኔ የላከኝ ሸኽ ይብሳል አለኝ እንትና ሸህ እንደው ሻል ይላል አለኝ። እንዴት ብዬ ልዩነትን ስጠይቀው፣ የኛ ሸህ መተህ ስራልኝ ብለህ ስትለው ይነግርሃል እንዲህ ነው አደጋ ነው ምናምን ይላል፣ ግድ የለም ካልከው ይሰራል አለኝ። የእንትና ሸህ ደግሞ ስራልኝ ብለክ ያልከው እንደሆነ ያመላልስሃል፣ ሶስት ጊዜ ያመላልስና በሶስተኛ ይሰራልሃል አለኝ። ይህንን ነው አሁን ልነግራችሁ የፈለግኩት።

ለሰዎች ፈተና የተላክን መላእክቶች ነንና ክህደት ክህደት ውስጥ ገብተ ስታበቃ በኋላ ዱንያንን ማኸራንም እንዳትከስር ተው ብለው ያስጠነቅቁና እምቢ ያለውን ብቻ ነበረ የሚያስተምሩት። አለ አላህ ስብሓነሁ